አብሪሽ እንግዲህ እሩታን ሰርፕራይዝ ማድረጉን እንደቀጠለበት ነው ማለት ነው። በጣም ደስ ይላል። እንግዲህ ትናንትና መኪና ገዝቶ ሰርፕራይዝ አድርጓት ነበረ። ዛሬ ደግሞ እንግዲህ ልዩ የሆነ እንግዲህ በውድ ዋጋ እየተገዛ ይሏቸዋል። እንግዲህ ያው ከመኪናው ዋጋ ባይበልጥም ግን ውድ የሆነ እንግዲህ አራት መቶ ሀያ ሺ ብር የፈጀ የአንገት እና የእጅ ወርቅ ማለት ነው እንግዲህ ገዝቶ ሰርፕራይዝ አድርጓታ ማለት ነው። የምር በጣም ነው ደስ ያላት ማመን ሁሉ እስከሚከብዳት ድረስ ማለት እንዲህ እንዴት በቃ ምናምን እያለች ማለት ነው። እና እኔ የምር ነው ምልህ አብሪሽ፣ በዚሁ ቀጥልበት አይቀይርህ። በቃ እንዲህ ነው። በቃ የልጅህን እናት ማስደሰት ነው ያለብህ። ስትስቅ ማየት ነው እንጂ ያለብህ ስትከፋ ስታለቅስ ማየት የለብህም። እንዲህ በቃ በእንደዚህ ነው መቀጠል ያለብህ። ዝም ብለህ ከሌላ ሴት ጋር እየተለጣጠፍክ ምናምን ምናምን እንትን ትበል፣ ሚስትህን በተቻለ አቅም ለማስደሰት ሞክር ማለት ነው። በዚሁ ቀጥልበት እንግዲህ ያው ደንግጣ እንዲህን እንዴት ብላ ነበረ እንግዲህ ሀብርሽም አት ደንግጪ ይሄኮ ቀላሉ ነገር ነው። ለአንቺ ይገባሻል። ደግሞ ልጃችን በረከታችን ነው። ልጃችን ከመጣ ነው ርዚቃችን እየተከፈተ ያለው። እኔም በቃ ጥሩ ገቢ እያገኘው ነው እና በቃ ምንም ምንትን አይበልሽ ነበር እያላት ማለት ነው እንግዲህ፣ ገና ወደፊት የራሳችን የግላችን ቤት ቤት ይኖረናል። አሰላሙ አሊኩም ወረመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የቻናሌ ተመልካቾች ቤተሰዎች እንዴት ናችሁ? ደና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላማችሁ ይብዛ አገራችን ኢትዮጵያንም አላ ሰላም ያደርግልን እያልኩኝ ዛሬም እንግዲህ እንደተለመደው በሌላ ቪዲዮ መጥቻለሁ ማለት ነው። ለቻናል አዲስ ሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ሐሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱኝ ይላችኋለሁ። ነባር ቤተሰቦችም ቪዲዮን ሲጀምሩ እንግዲህ እንደተለመደው ሼር፣ ላይክ እያደረጋችሁ። አብሮነታችሁ አይል ማለት ነው። ስለምታበረታቱኝም ከልብ አመሰግናለሁኝ። እናም እንግዲህ ዛሬ ይዤላችሁ የመጣሁት እሩታንና አብርሽን ነው ማለት ነው። እንግዲህ አብርሽ እሩታን ለማስደሰት እየጣረ ይገኛል ማለት ነው። በጣም ደስ ይላል። እንግዲህ ትናንትና መኪና ገዝቶ ነበረ ሰርፕራይዝ ያደረጋት ዛሬ ደግሞ እንግዲህ የ420 ሺ ብር የፈጀ የአንገትና የእጅ ወርቅ ነው እንግዲህ ገዝቶ ሰርፕራይዝ ያደረጋት። እሩታም በጣም ደንግጣ እንግዲህ ነበረ። አብረሽም ታዲያ እንግዲህ ላንች ይሄ ይገባሻል፣ ምንም ማለት አደለም አት ደንግጬ ይገባሻል ነበር እንግዲህ ሲላት የነበረው። እውነትም አዎ፣ ይገባታል። በጣም ጎበዝ ናት፣ ጠንካራ ነች። ምክንያቱም ይሄ ልልበት የቻልኩት እንደዛ እሱ ከሄርሜላ ጋር እንደዛ ሲሆን ነብሳ ጥሩና ብዙ ነገሮችን አሳልፋለች። ደግሞ አስቡት ወደ ራሳችሁ አድርጋችሁ ነገሩን ስታስቡት በጣም ከባድ ነው። እኔ በሷ ቦታ ብሆንስ፣ ይሄ ነገር በእኔ ላይ ቢሆንስ ብላችሁ ስታስቡት በጣም ከባድ ነው። ምክንያቱም የኔ የምትሉት የትዳር አጋራችሁ እናንተ እዛ ጋር ነፍሰ ጥሩ ሁናችሁ ከሌላ ሴት ጋር እየተሳሳመ እየተቃቀፈ እጭኑ ላይ እያስቀመጣት ቢመጣና ብታዩ እንዴት ነው የምትሆኑት? በጣም ከባድ ነው ሳ ያንን ሁሉ ተቋቁማ አልፋ፣ ዛሬ ደግሞ አልሐምዱሊላ ለፈጣሪ ምንም የሚሳነው ነገር የለም። በሰላም ልጇን ተገላግላ ልጇን አቅፋ ከእናቷ ቤት እየታረሰች ነው ማለት ነው። ስለዚህ በጣም ጠንካራ ነች። እውነትም ይገባታል ባይነኝ እኔ ለራሱ ማለት ነው የምር እና እንግዲህ አብርሽ በዚሁ ቀጥልበት ነው ምለው የምሬን ነው። የልጅህን እናት ማስደሰት ስትስቅ ማየት ነው እንጂ ያለብህ ስትከፋ ስታዝን ማየት የለብህም። እናም ቀጣይ ደግሞ ልጃችሁ እያደገ ሲሄድ እንግዲህ ልጅ ከተወለደ ያድጋል። ሲያድግ ደግሞ ከቤተሰቡ ጥሩ ነገር አይቶ ነው ማደግ ያለበት። ስለዚህ እናንተ ደግሞ ለልጃችሁ ከአሁን በኋላ ያው ያለፈው አልፏል። የተተፋ ምራቅ መልሶ አይዋጥም እንደሚባለው እስከዛሬ ዛሬ የሰራኸው ነገር ጡር እንዳል አይደለ? አንተ ምራስ ተቃዋለ ህጋዊ ሚስትን አስቀምጠ ከሌላ ሴት ጋር እየተቃቀፍክ እየተሳሳምክ ጭንህ ላይ እያስቀመጥክ እየመጣህ እንግዲህ ያው አይተናን ተመልክተናል። ያ ነገር ደግሞ ለአንተም ጥሩ አይደለም። ትዳርህን ያሳጣሃል ማለት ነው። ስለዚህ ከአሁን በኋላ እንደዚህ አይነቱን ነገርህን ትተህ የልጅህ እናት ጋር በፍቅር በሰላም ልጃችሁን አንድ ላይ ሆናችሁ ለልጃችሁም ጥሩ ነገር እያሳያችሁ ጥሩ ነገር እያስተማራችሁ ነው መኖር ያለባችሁ ማለት ነው። ስለዚህ አብርሽ ካሁን በኋላ እስከ ዛሬ ስታደርጋቸው የነበሩትን ነገሮች ወደ ጎን እርግፍ አድርገ ትተህ ትኩረትህን ወደ ትዳርህ አድርግ፣ ወደ ልጅህና ወደ ባለቤትህ ማለት ነው። ሰርፕራይዙ ደግሞ እንግዲህ በጣም አሪፍ ነው። ቀጥልበት። እንደዚህ ነው በቃ። ለሴት ልጅ ጥሩ ነገር ስታደርጉ ወንዶች ማለት ነው ትመሰገናላችሁ። ስለዚህ ሴት ልጅ ደግሞ እናትም ሚስትም እህትም ነች። ለሴት ልጅ ደግሞ ክብር ሊኖራችሁ ይገባል። ሴት ልጅ ማስከፋት ማስለቀስ የለባችሁም ወንዶች ማለት ነው። የምር ነው እምላችሁ እንዴ! እና አብርሽ እንግዲህ ያደረግከው ነገር ጥሩ ነው። ያው እንግዲህ ጨምሮ ጨማምሮ ይስጣችሁ። እና መሮታ እንግዲህ ያው የደስታዋ ብዛት መኪና ውስጥ እስከ ማደር እንደደረሰች ስትናገር ነበረ። ልጅን የሄድኩ እያየሁ እየመጣሁ መኪና ውስጥ ነው ያደርኩት አላለችም። ድሮ ሕፃን እያለን ማለት ነው አዲስ ልብስና አዲስ ጫማ ሲገዛልን ብርቅ ነበር። ለሰርጋችሁ ነው እንዳይቆሽባችሁ አስቀምጡ ተብለን፣ እኛ ግን ከተቀመጠበት እኔና እህቴ ማለት ነው አስር ጊዜ ነበር እየወጣን የምንለከው ማለት ነው። እና እያነት እዛ ላይ ያው የልጅነት ትዝታ መቼም መቼም ቢሆን አይረሳም፣ የምር እናላችኋለሁ። ለማንኛውም ውድ ተመልካቾች ያው ስጦታ ፍቅርን ይጨምራል ይባላል እና ስጦታ ደግሞ መሰጣጣት ጥሩ ነው ማለት ነው እና የነበረን ቆይታ ይህን ይመስላል። ወዳችሁና ፍቅዳችሁ ስለምትከታተሉኝም ከልብ አመሰግናለው። ቪዲዮ እየታየልኝ አይደለም። እይታ እንዲኖረው ደግሞ የእናንተ ላይክ፣ ሼር ያስፈልገኛልና በቅንነት ላይክ፣ ሼር እያደረጋችሁ ቤተሰብ ያልሆናችሁም ደግሞ ላይክ ሰብስክራይብ እያደረጋችሁ ቤተሰቡ ነው፣ አበረታቱኝ ማለት ነው። ውዶችዬ በቀጣይ ደግሞ በሌላ በአዲስ ቪዲዮ እስከምንገናኝ እናንተን በያላችሁበት ሰላማችሁ ብዝዝት ይበል። አላ ሀገራችንንም ሰላም ያርግልን፣ ሰላምን ፍቅርን አንድነትን ያምጣልን እያልኩኝ አመሰግናለሁኝ። ይህ በቀጣይ ደግሞ በሌላ እስከምንገናኝ ማለት ነው። ሰላማችሁ ብዝዝት ይበል።